ጎንደሬ ደስ ደስ ያለው ዛሬ ማለት ነው። በእውነት በጣም ደስ ብሎኛል። እንኳን ደስ ያላችሁ የጨረቃ ፋሚሊ የሆናችሁ ሁላችሁንም ማለት ነው። ዋው ዋው! ሀይሚዬ እኮ አስደምመችን እናንተ አስደነቀችን። አያችሁ፣ ግን ቀጫጫ ሰውና አጭር ሰው ማለት ነው አቅም የለውም ይባላል። በነገራችን ላይ ማለት ነው ማሻላ ማሻላ፣ የምሬ ነው ቀጫጫ ሰዎች በጣም ስትሮንግ ናቸው። በጣም ሀቅማቸው ጌታ ነው የምላቸው እና ቱቱቱ ብያለው የሚዬ ማለት ነው አልተቻለችም እኮ ፍፄ ደግሞ ማለት ነው ውይይ፣ ያንተስ አንተ ራሱ እንትን አይደለ እንዴ በናት። እና ውዶችዬ፣ ሰላም እንዴት ናችሁ? አርዛሬማ ሰላም አላ እንዴት ናችሁ? የኔ እቁና የኔ ውድ የሆናችሁ ቤተሰቦች፣ ደህና ናችሁ ልኝ? የጨረቃ ፋሚሊ የሆናችሁ በድጋሚ እንኳን ደስ አላችሁ ብያለሁ ማለት ነው። ዛሬ መቼም ጣላት ካልሆነ ደስ ያለ ያለው ሰው አለ ብዬ አላስብም። ዛሬ ሁላችንም ደስ ደስ ብሎናል በጣም ማለት ነውና ውዶችዬ በጣም ነው ደስ ያለኝ ሀይሚዬ። ግን ፍፄ ግን ማለት ነው ቆይ ምን አስበህ ነው ምን አስበህ ነው እስካሁን ድረስ? ቆይ ነገሩን አቀጣጥለህ ዞር ብለ አፈቅሻለሁ። በነገራችን ላይ ውዶችዬ የምሬን ነው የምላችሁ እኛን እንዲህ ዛሬ ፕራንክ እንደሆነ ያወቅነው አይምዬ እመኑኝ ማለት ነው ከሶስተኛው ቀን ወለ ከአራተኛው ቀን ጀምሮ ፕራንክ እንደሆነ ተናግሯታል። ይሄንን ያስተዋላችሁ ያሳብ ዛሬ ራሱ አይምዬ በቃ የመጨረሻ ስለሆነ የግድ መቃወጥ ምናምን ነበርባት እንጂ ፕራንክ እንደሆነ ፕራንክ እየተሰራ እንደመሆኑን በደንብ እሷ አውቃ ነበር ማለት ነው። እና ግን በቃ ያዙ ልቀቁኝ ብላል። እና ደግሞ ያቺ ሶሲ የተባለችው ወልጆች ሲሲና በለም አንቺ ምን ሆነሽ ነው ቆይ የምር ያደረግሽው አይሚ እሺ ፍራንኩን ለማሳመር ነው አንቺ ግን ፍራንክ እንደሆነ እያወቅሽ ወይ ደበደበቻት እኮ ተዋገን አይሚ አልተቻለችም እንደው በቀደም ዕለት አፏን ከከፈተችኝ ዛሬ እኔ አያስችለኝም የምታገስበት አቅም የለኝም አልፋታትም ብላ በቃ በጣም ወስና ነበርና ነገር ግን አልተፋታቻትም ሰርታላታለች የምር ሰርታላት አለች ማለት ነው። እና በጣም ነው እኔ የአይምዬን ያደነኳት። ምንም ቀጫጫ ብትሆን ልክ እንደ ስሟ ቅመም ነች። በቃ ቅመም ቅመሟ የተባለችውም እኮ ያለ ምክንያት ነው። አይምዬ ማለት ነው። ስለዚህ ልክ እንደ ስሟ ቅመም ነች። እና በቃ ሰራችላት ማለት ነው። ምንም የሚባል ነገር የለም። በጣም ነው ይዛ እኔ ከሁሉም ደበት ቦርሳ ቦርሳ እያሰብኩ ነበር መሰላችሁ ይሄን ቪዲዮ እራት እየሰራው ነበር ያየውትና ቢዚ ነበርኩኝ። ለዛ ነው ሳልሳሬ ምን አሰብኩኝ መሰላችሁ? አሁን የብሩኬ ሰብስክራይብ ስታደሱ የነበራችሁ ብሩኬ ስዘቀዝቀው የነበራችሁ እችን ስታዋትቺ ሶስን የምትባለው የተሰጣት አክተርነት ነው። ግን ቢሆንም ደግሞ ሲጀምር ልጅቷ ለፕራንክ ምናምን ባይሆን ራሱ የሆነ ስነ ስርአት ያላትን ልጅ አትመስለኝም። ዝም ብዬ የሳሰበ ስነ ስርአት ማለት ነው፣ ስነ ስርአት የላትም ማለት ነው። እንዲህ በቃ አይታችኋል፣ ቲክቶክ አሁን ገብታችሁ አደለን? ባይሚ ምክንያትም ቢሆን ገፍተን አይተናል። ምን አይነት ሰው ነች እውነት ለብሩኬ ትመጥናለች አትመጥንም? በሚል ነገር ግን ማለት ነው ደግሞ ሰምታችኋላ አውቀን ነው ብርሃን አንቺን በጣም ይወድሻል። እኔ ማለት ነው ብሩኬ እንደው እንደው እንደው እንደው ነው እንደ እኔ፣ ስልክ ሲደወል በቃ ወይኔ ወይኔ በቃ ደሜ ትክትክትክትክ እያለ ነው። ለምንድን ነው ታውቃላችሁ? ይህን ቪዲዮ እየቀረስኩኝ ስንቴ ስልኬ እንደደወሉ ስንቴ። እንደ አሁንማ ደክሞኝ ማለት መቀሳለ ጠፋ፣ ዝም ብዬ የሰራሁበት የምሬ ነው ምላችሁ። እንደሆኔ በነፃነት እንደዚ ቪዲዮ የምሰራበት ቀን የናፈቀኝ የምሬ ነው ምላችሁ። እስኪ ጸልውልኝ ማለት ነው። አገር ካልተገባ መቼም እዚህ ድብብቆሽ እየተሰራ መቼም ቢሆን አይሰራም እና ብቻ እውነቴ ነው። ስንቴ ይህን ቪዲዮ እንዳጠፋሁት እንደደለትኩት ስልኬ የተደወለ አስር ጊዜ ነው ስልክ ማሰት እንደኔ ስልችት ያለው ሰው አለ? የምሬ ነው። ወይ ከአጀንዳ ያለፍኩኝ እና ውዶቼ እና ወደ በጣ የምሬን በጣም ስልክ ማሰት ስለሰለቸኝ ነው እንድ ሚደ በቃ ስንቴ ነው ያጠፋሁት ማለት ነው። ስልክ እየገባበት እዚሁ እኮ የቤት ነው እኮ እና እግዚአብሔር ይመስገን አንድ ቀን ከድብብ ቆሽ አየ ታየኝ አልታየን ከሚለው ቦታ እኛም እንደሰው ካሜራ ደቅነን ከካሜራ በስተጀርባ ሳይሆን በካሜራ ወጥተን የምንሰራበት ዘመን ይመጣል። እሱም ደግሞ እግዚአብሔር ያደርገዋል። ቀኑም ብዙም አይርቅም ማለት ነው እና ወጉ ይደርሰናል ማለት ነው። እና ውዶቼ ወደ መጣሁበት ስመለስ ውህ ሀሳቤን እራሱ በታተኑት። ምን እያወራው ነበረ? ውሂ በቃ ነገ ቀጥላለሁ። ደህና አደሩልኝ።